በእውቋና በተወዳጇ ተዋናይት ሳያት ደምሴ ላይ ያነጣጠሩ እንዲህ ያሉ ቃላት ይነሳሉ ተብሎ አይጠበቅም ነበር እስከ ዛሬ ድረስ ካላት ተወዳጅነት ተቀባይነት አንጻር ማለት ነው። በሳያት ደምሴ ላይ የተነሱት እነዚህ ቃላት አሳፋሪ ተብለውም በአንዳንድ ሰዎች ተገልጸዋል። በርካቶችም ከነዚህ ከተነሱት ቃላት ጀርባ ሆነው የሳያትን መልካምነት የሳያትን ድንቅ ነገሮችን ሲገልጹ ውበቷንም በሚገባ እየገለጡ ተመልክተናል በልዩ ልዩ ማህበራዊ ሚዲያዎች ላይ እናላችሁ፣ ሳያት ደምሴ ላይ የተነሱት እነዚህ ቃላት ስድብንናም ደስ የማይሉ ስሜቶችንም ያቀላቅሉ በመሆናቸው ነው። በዚሁም ተቃውሞው እየገጠማቸው የሚገኘው ማለት ነው። በሳያት በኩል የተነሳው የህዝብ ማዕበል እጅግ የሚደንቅና ተወዳጅነቷ ከመቼውም በላይ ተገልጦ የታየበትም ሆኖ ተመልክተናል ማለት ነው። ለመሆኑ ምንድን ነው የተፈጠረው? ሳያት ደምሴ ላይ ያነጣጠሩ እነዚህ ስድቦች ምንድን ናቸው? ምን ቢሏት ነው በዚህ ልክ ህዝቡስ፣ በነቂስ ተነስቶ በማኅበራዊ ሚዲያ ላይ ስለሷ መልካም ነገር በተቃራኒው ማለት ነው እየጻፈና እየተሟገተ የሚገኘው ሁሉንም በዚህ መሰናዶ ላይ በዝርዝር እንነግራችኋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችን እንግዲህ በትናንትናው ዕለት በተለይ ስለ ሳያት ደምሴ እጅግ በሰፊው መነጋገሪያ የሆነውን ጉዳይ አንስተን እንዲያው ከተነሳች አይቀር ደግሞ እኛም ከተነሱ ስድቦች ጀርባ ያላትን መልካም ነገሮች ሁሉ ገልጠን ወደ እናንተ ለማድረስ ነው ይህንን መሰናዶ ያዘጋጀ ነው። ጌታቸው በላይ አብሬያችሁ ቆየት አድርጋለሁ። ቻናሉን ሰብስክራይብ አድርጋችሁ ከሀሳብ አስተያየታችሁንም በኮሜንት ላይ አኖሩልን፣ ቪዲዮንም ላይክ አድርጉት። ወደ ዝግጅቱ እንሻገር። ተዋናይት ሞዴል፣ የበጎ ስራዎች አምባሳደር፣ የፊልም ዳይሬክተር እና ፕሮዲውሰር፣ የማስታወቂያ ድርጅት ባለቤትናም የልብስ ዲዛይነር ናት ይላታል ፍራኦል ሐበሻም ስለ ሳያት ደምሴ ሲናገር፣ ሳያት ደምሴ የነዚህ ሁሉ ሙያዎች ባለቤት ናት። ገና በአስራ ስምንት ዓመቷ ነበር ወደ ሞዴሊንግ ሙያም የገባቸው በ1997 ዓመተ ምህረት በዚያው ዓመት ደግሞ ፊልምም እንደሰራች እንዲሁ የሚታወቅ ነው ሲል ነው ፍራኦል በሐሳቡ የሚቀጥለው። ፊልሙም ሳራ የተሰኘ ነበረም። ፍራኦል በዚያ ጊዜ የነበረውን ትዝታ ሲናገር ታዲያ በ1997 ዓመተ ምህረት የ13 ዓመት ልጅ በነበርኩበት ጊዜ ሳራ የተሰኘው ፊልም ማስታወቂያው በቴሌቪዥን ሲነገር እኔም ቤተሰቦቼን አስፈቅጄ ወደ ዓለም ሲኒማ በማምራት ፊልሙን ተመለከትኩት፣ ይላል ሳያት ደመሴን ለመጀመሪያ ጊዜ በፊልም የተመለከትኳት በዚያ ጊዜ ነበረ፣ በሳራ ፊልም እናም ታዲያ ያኔ ፊልሙን አይቼ ከተመለስኩ በኋላ በፍቅሯም ወድቄ የነበረም ሲል ነው በቀልድ መልክ ጉዳዩን እየገለጸ የሚቀጥለው። ከዚያም በኋላ በ1999 ዓ ም ደግሞ እሷና ታሪኩ ብርሃኑ ባባ በመሪ ተዋናይነት የተሳተፉበት ላውንደሪ ቦይ የተሰኘው ፊልም ወጣም። በነገራችን ላይ በዚያ ወቅት በ1999 ዓ ም ማለት ነው ሳያት የሚስ ኢትዮጵያ ቁንጅና ውድድር አሸናፊ ነበረች። በዚያን ጊዜ ላውንደሪ ቦይ ወጥቶ ከተመለከትኩት በኋላ ድርሰቱ፣ ዳይሬክቲንጉ፣ ታሪኩ ሲኒማቶግራፊው፣ እናም ሌሎቹ ድንቅ የሚያሰኙት ፊልም ነበር እያለ ነው ፍራኦል ሐበሻ ሳያት ደምስ የተሳተፈችበትን ፊልም እንዲህ የሚተነት ነው። የላውንደሪ ቦይ ላይ ስትተውን የ20 ወይም ደግሞ የ21 ዓመት ወጣት እንደነበረችም እንዲሁ ያስታውሳል ፍራኦል። ከዚያ በኋላ ሳዩ ወደ ሙዚቃው ጎራ ብላም የመጀመሪያ ሲንግሏ ተውማነህ የሚለው ሙዚቃ ነበረም። ይህ የሳያት ሲንግል ታዲያ በተለይ ሜንስትሪም ሚዲያ ላይ በኢቲቪ በተደጋጋሚ ይተላለፍ ነበርም። ፈዝዤ ነበር የምመለከተው። ድምጿ፣ ነገርየውን የምተውንበት መንገድ፣ ቁንጅናዋ፣ ስታይሏ በአጠቃላይ እጅግ የሚያስደንቅ ነበረም። ከዚያ ሲንግል ሙዚቃ በኋላ ደግሞ በ2003 ዓመተ ምህረት አንድ የሙዚቃ አልበም አውጥታም ነበረም። በጣም ነበር የምወደው ያንን አልበም። አልበሙ ላይ የላውንደሪ ቦይ ፊልም ሳውንድ ትራክ ሙዚቃውም እንዲሁ ተካቶ ነበረም። እናም ከዚያ አልበም ላይ የምወደው ሙዚቃ ደግሞም ያንኑ ነበር እያለ ነው ስለ ሳያት ስራዎች እንዲህ የሚተርከው ሳያት ደምሴ በትወና ከተሳተፈችባቸው ቀደም ካሉት ማለትም ከሳራና ከላውንደሪ ቦይ ባሻገር ስላንቺ፣ ህጋዊ ጋብቻና ሌሎችም በስፋት ይገኙበታል። ስላንቺ ፊልም ላይ ያለችው የሳያት ገጸ ባህሪም የራሷ የሳያት ባህሪ ትመስለኛለች ይላል ፍራኦል። እሷ እጅግ ልዩ፣ ቁጥብ ናት፣ ጨዋ ናት፣ ረጋ ያለች፣ ልታይ ልታይ የማታበዛ ተናግራ ማሳመን የምትችል አንደበቷ የሚጣፍጥ እጅጉን ተወዳጅ ሴት ለብዙ ወጣቶች አርአያ መሆን የምትችል ጎበዝ ሴት ናት። የበዛ ውጣውረድን ውረድን በሕይወቷ አሳልፋለች። የጽኑነት ተምሳሌትም ናት። ሳያት ከሆነ ጊዜ ወዲህ ስክሪን ላይ ብትጠፋም በፕሮዳክሽን ስራዎች ላይ በስፋት እንደምትሳተፍ ይነገርላታል። ሎሚ ፕሮዳክሽን የሚባል የማስታወቂያ ድርጅትም እንዳላት እንዲሁ ፍራኦል ሀበሻ ይጠቁመናል። በዚህ ፕሮዳክሽን ስር ታዲያ በርካታ ማስታወቂያዎችን፣ ተከታታይ ድራማዎችን፣ ፊልሞችን እንዲሁም የሙዚቃ ቪዲዮዎችንም ፕሮዲውስ እያደረገች ትገኛለች። እስክ ሽር የተሰኘው እጅግ አስደናቂ የሆነም የሙዚቃ ቪዲዮን ፕሮዲውስ የተደረገው በዚሁ በራሷ በሎሚ ፕሮዳክሽን ስር እንደሆነም ይነገራል። ታዲያ እችን ተወዳጅ ሞዴል፣ ተዋናይት፣ ድምፃዊት እንዲሁም ሌሎች ጥምር የኪነ ጥበብ ባለቤት የሆነችውን ተወዳጇን ሳያት ደመሴን ከትናንትና ዕለት ጀምሮ በርካታ ስድቦችና ውርጅብኞች ሲደርሱባት በማህበራዊ ሚዲያ ላይ ተመልክተናል። በእርግጥም ካላት ተወዳጅነት አንጻር እንዲህ ያሉት አስተያየቶች ሲነገሩ ያስደነግጡ ይሆናል። በኪነ ጥበብ ላይ ወይም ደግሞ በሚዲያ ላይ የሚታዩ ሰዎች ላይ እንዲህ ያሉት አስተያየቶች ሊሰጡ የሚችሉ ቢሆንም ለሳያት ግን አይገባም አይመጥናትም የተነገሩት ቃላትም ለእሷ የማይገቡ ናቸው የሚሉ ተቃራኒ የሆኑ ሀሳቦችንም በስፋት እየተመለከትን እንገኛለን ለመሆኑ ምንድነው የተፈጠረው የሚለውን እንንገራችሁ? የሳያት ደምሴ አንድ ፎቶ ይወጣል። ባህላዊ ልብስ ለብሳ፣ እላይ ደግሞ ፀጉሯ ላይ ሻሽ አስራ በፎቶ ላይ እንመለከታታለን። በዚህ ፎቶ የተነሳ ነው እንግዲህ እነዚህ ያልተጠበቁ ቃላት የተወረወሩባት። አንዳንዶቹ ከለበሰችው ቀሚስ ጋር ሻሹ ሊሄድ እንደማይችል ይተቻሉ። ሌላኞቹ ደግሞ የሻሿን አስተሳሰር በመመልከት እንዲሁም ያልተጠበቁ ቃላትን ተጠቅሞ ይሰድቧታል። ደግሞ በሌላ በኩል የተመለከት ናቸው ጸጉሯን እኳ አላበጠረችውም የሚሉ አሉባልታዎችን ሲያዘንቡባት በማህበራዊ ሚዲያ ላይ ተስተውሏል። እነዚህ ያልተጠበቁ አስተያየቶች ከተነሱ በኋላ ነው እንግዲህ በርካታ አድናቂዎቿና በርካታ ኢትዮጵያውያን በተቃራኒው የሳያትን መልካም ጎን የሳያትን ቁንጅና ይልቁንም የተቿትን ሰዎች በሚያሳፍር ሁኔታ እንደገና ምላሻቸውን ያደረሷቸው ማለት ነው። ጥቂቶቹን አስከትለን እንመልከታቸው። ሙባረክ ያሲን ሲናገር ሳያት ደምሴ ለማሸማቀቅ የሞከሩ ሰዎችን ስመለከት አዘኛለሁ ሲል ሐሳቡን ይጀምራል። ሳያት ደምሴ ሬዲዮ ላይ ደረሰብኝ ባለችው የመደፈር ታሪክ ብዙዎች ሙድ ሲይዙባት ሲያላግጧት የነበረች ሴት ነበረች ሲልም ከዚህ ቀደም የነበረባትን ውርጅብኝ ያስታውሳል። የራሷ የሆነም አለባበስም ሆነ የአኗኗር መንገድ ስለተከተለች ልትደነቅ እንጂ ልትወቀስ ወይም ደግሞ ሙድ ሊያዝባት አይገባም ነበረም። ሻሻ ስራ በለቀቀችው ፎቶ ላይ ጎዳና ተዳዳሪ ትመስላለች፣ ወንዶችን ትኩረት ለመሳብ ነው፣ ምነው ተዝረከረከች፣ ተዝረከረከች፣ ጸጉሯን ስለማታበጥር እያሉ እሷ ላይ መሳለቅ ቢያስገምት እንጂም አያስደንቅም። እነዚህን ሀሳቦች ስታነሱ የነበራችሁ ሰዎች ከዚህ ቀደም የሴት ልጅ መብት ስትሟገቱ፣ ሴቶች የፈለጉትን የማድረግ መብት አላቸው ስትሉ የነበራችሁ ሰዎች አይደላችሁም እንዴ? ምን ነው ለሳያት ሲሆን መብቱን መስጠት ተሳናችሁ? እያለም ሙባረክ ይጠይቃል። እንደፈለገች ብትለብስ እንደፈለገች ብትኳኳል መብቷ አይደለም ምንም ነው? ወይስ ደግሞ አጭር ቀሚስ አድርጋ ፓንቷን ለማሳየት ለምትጋጋጠው ሴት ብቻ ነው ጥብቅና የምትቆሙት? እሷም ያምርብኛል ብላ ላደረገችው ነገር እናንተ እንዴት በዚህ ልክ ፍላጎቷን ለመጋፋት ፈልጋችሁ ትቀኑባት አላችሁ? ለምን ተባለን ደግሞ ትላላችሁ። ሰው የፈለገውንና የመረጠውን ለብሶ በፖሰተው ፖስት ላይ ትኩረት ለመሳብ ብላ ነው፣ ፀጉሯን ስለማታበጥር ነው ማለታችሁ፣ ከቅናት ሳይሆን ከቅንነት የመጣ ሐሳብ ነው በማለት አሁንም ሙባረክ ደግሞ ይጠይቃል። ሳያት ትኩረት ፈልጋ አደረገችውም አላደረገችውም መብቷን ልታከብሮላት ይገባል። ለናንተም አልተመቻችሁም ማለት ሳያት ልክ አይደለችም ማለት አይደለምና በማለት ሙባረክ ይደመድማል። ቀደም ብዬ በምግቢያ ላይ ስጠቅሶ የነበረው ፍራኦል ሀበሻም ቢሆን በዚህ ጉዳይ ላይ አስተያየቱን ሰጥቷል፣ እጅግ አስደናቂ የሆኑ ሀሳቦችንም አስቀምጧል። እሱንም እንንገራችሁ። ሳያትን እንኳን ልትናገራት አይደለምና በሙሉ አይነህ ለማየት ራሱ የምታሳሳ ሰው ናት ሲል ይገልጻታል። ለመናገርም ለመተቸትም የማተመች እጅጉን ጨዋ የሆነች ሴት ናት፣ ቁጥብ፣ ረጋ ያለች፣ ልታይ ልታይ የማትል ተናግራ ማሳመን የምትችል አንድ በቷ የሚጣፍጥ ስታወራ ሙዚቃ የምሰማ ያህል ተመስጬ የማደምጣት ድንቅ ሴት ናት እያለ ነው የሚገልጻት ፍራኦል። እንደ አጋጣሚ በቃለ መጠይቅ ላይ ወይም ደግሞ አንዳንድ ሀሳቦችን ስትናገር የማይባቸው ቪዲዮዎች በዩቲዩብ ስመለከት በስስት እንዲሁ አያት አለው። ሳያት ውብ መልክ ብቻ ሳይሆን ውብ ነፍስም ጭምር ያላት ድንቅ ሴት ናት። በልጅነት ዕድሜዋ በአስራዎቹ መጀመሪያ ላይ እያለች ማንም ሰው ሊሸከመው የማይችል ከባድ ጠባሳ አርፎባት ነበረም፣ በጾታዋ ያልተጠበቀ ነገር ደርሶባት እንደነበርም ያስታውሳል። ያንን እጅግ ከባድ የሆነውን ጊዜ ያሳለፈች የጽናት ተምሳሌት ናት ሳያት ደምሴም አንዳንድ ሰዎች እሷን ለመውቀስ ድፍረቱን ከየት እንዳገኛችሁት እጅጉን ተገርሚ ያለው ሲል ነው ፍራኦል ሐሳቡን የሚያስቀምጠው። በተለይ ይላል ፍራኦል በተለይ በትናንትናው ለት አራትና አምስት የሚሆኑ ሴቶች እሷን ለማሸማቀቅ እሷን ለመናገርና ደስ የማይሉ ቃላትን ተጠቅመው ሲወረውሩባት ተመልክቼ እጅጉን ተገረምኩ ይላል። እንዴት ሳያትን እንጠላታለን? የማይሆነውን የማይደረገውን ለጸብ እንኳን የማትመች ሰው እኮናት። ሳያትን የሚጠላ ሰው ከራሱ ጋር ያልተግባባ ቅናት፣ ወይም ኮምፕሌክስ ያለበት እንዲሁም ከፍተኛ የሆነም የበታችነት ስሜት ያለው ሰው እንደሆነ ነው የሚሰማኝ ሲል ነው ሀሳቡን ያስቀመጠው። ፍራኦል ይችን ልዕልት መውደድ እንጂ መጥላት አይቻልም። በሻሽ አስተሳሰሯ ሊሳለቁ የሞከሩ አንዳንድ ውሽማጥ ሰዎች ሲምፕሊሲቲን ከሷ ቢማሩ መልካም ነው ይላል። ቀለል አድርጎ መኖርን ሳዩ በጣም ቀለል ያለች ሰው ናት። ለአለባበሷ የማትጨነቅ ሲምፕል ላይፍ ወይም ቀለል ያለ ሕይወትን መኖር የምትወድ መታበይ ወይም ኢጎ የሌለባት እጅግ ትሁት የሆነች ሴት ሳያት ከኪነ ጥበብ ሙያዋ በተጨማሪ በርካታ የበጎ አድራጎት ስራዎችንም እየሰራች የምትገኝ መልካም ሴት ሲል ነው ፍራኦል ሐሳቡን ያኖረው ሳያት ደምሴን ለማሸማቀቅ የተነሱት እነዚህን ቃላት በተመለከተ በማህበራዊ ሚዲያ ላይ ከግራም ከቀኝም የተነሱት ሐሳቦች እነዚህ ይመስላሉ። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አኖሩልን። ይህንን ፕሮግራም አዘጋጅተን ወደ እናንተ ያቀረብንበት ምክንያት ሳያት ደምሴን በእንዲህ አይነት መንገድ ያነሱ ሰዎች ቢኖርም በተቃራኒው ግን እሷን ደግፈው መልካምነቷንና ያላትን መልካም ስብዕናም እየተናገሩ የሚገኙ በርካታ ሰዎች ስላሉ እንዲያው እግረ መንገዳችንን ስለ ሳያት ደምሴ ጥሩ ጥሩ ነገሮችን እንንገራችሁ በሚል ነው ያዘጋጀንላችሁ። ከዝግጅቱ በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። ጌታቸው በላይ ደግሞ እንዲህ አብሬያችሁ ቆይታ አድርግ ያለው ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን ከእኛም ጋር ስለምትሆኑ እጅግ እጅግ አድርገን እናመሰግናችኋለን። በሚቀጥለው በሌሎች መሰናዶች እንደገና ተመልሰን እንገናኛለን። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌ ያለሁ ሰናይ ጊዜ ለእናንተ።